የጌታውን የፈጣሪውን ቅኔ ተቀብሎ የተማረ ስለ ልደት እየተናገረ ስለ ጥምቀት ያመሰጠረ ኒቆዲሞስ፣ ስለ በጎነቱ፣ ስለ መምህርነቱ አርአያ ልናደርገው ይገባል። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ካነጋገራቸው ሰዎች መካከል አንዱ፣ የአይሁዳውያን አለቃ የነበረ ሳንሄድሪን በሚባል የአይሁዳውያን ምክር ቤት ውስጥ እጅግ ከፍተኛ ባለስልጣን የነበረ የእስራኤላውያን መምህራቸው የነበረ ታላቅ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ብዙ ተአምራትን ሲያደርግ የእጁን ስራ ቆሞ ይመለከት ነበረ። ነገር ግን ልክ እንደ አይሁዳውያን ልክ እንደ ሊቀ ካህናቱ በጭፍን እሱ ላይ ሊፈርድ አልፈለገም። እሱ ላይ ራሱ ከባለቤቱ ሊጠይቅና ሊማር የወደደ አባት ነው እና በእኩለ ሌሊት ወደ እሱ ጋር ይመጣ ነበር ወደ እሱ ቀርቦ የልቡን ነገር አውጥቶ ይነግረው ዘንድ ወደ አማናዊው እሱ የአይሁዳውያን መምህር ሆኖ ሳለ ወደ አማናዊው መምህር ወደ ክርስቶስ ቀርቦ ይማር ዘንድ በእኩለ ሌሊት ወደ እሱ ይቀርብ ነበር። ሌሊት እንግዲህ ጨለማ የሆነበት ድቅድቅ እንቅፋት የሚበሳበት ወደ ግራም ወደ ቀኝ ቢመለከቱ ሰው የሚታጣበት፣ ብርዱ ውርጩ የሚያንቀጠቅጥበት ለሰው አስጨናቂ ጊዜ ነበር። እሱ ግን በሌሊት በእኩለ ሌሊት ወደ ጌታችን መድኃኒታችን ይሄድ ነበር እና በእኩለ ሌሊት የሚሄዱ ነገር ብዙ ተርጓሚዎች ቢኖሩትም የእምነት ምሳሌ አድርገን ግን እንወስደዋለን። በዚህ ዘመን በሌሊት ብዙ እግሮች ወደ ኃጢአት ነው የሚጓዙት። ይህ ኒቆዲሞስ በሌሊት ወደ ክርስቶስ ይገሰግስ ነበረ። አሁን በሕይወታችን ውስጥ ሌሊት የሆኑብን ብዙ ጉዳዮች አሉ። የተስፋችን ብርሃን የጨለመበት ዘመን ሊሆን ይችላል። ግራ ቀኝ አይተን ሰው ባጣንበት፣ ብቸኝነት በዋጠን ዘመን፣ ክፉን ከማድረግ በማይመለሱ ጨካኞች በተከበብን ጊዜ ወዴት የሆኑ የምንገሰግሰው? ኒቆዲሞስ መድኃኒዓለምን መርጦ እሱን አምኖ በሌሊት ወደ እሱ ይገሰግስ ነበር። ቁጭ ብለን እስከሚነጋ ብንጠብቅ ላይነጋለን ይችላል። ስለዚህ በሌሊት ተነስተን ወደ አማናዊው ሕይወት ወደሚሰጠን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ተስፋ ለቆረጡት አለኝታ፣ የተቸገሩትን የሚረዳ፣ ሀጣንን የሚያነጻ፣ ለዚህ ለሀጡ ማንነታችን ዳግመኛ መወለድን የሚነግረን እርሱ ነው። ስለዚህ ወደ እሱ እንቅረብ። አንድ በሌሊት ውስጥ የሚኖር ሰው ጠዋት ይነጋልኛል፣ ፀሐይ ይወጣል ብሎ ከሚያስብ ይልቅ ፀሐይ ጽድቅ፣ ፀሐይ ዘኢየዐርብ ወደ ተባለው የጽድቅ ፀሐይ ወደ ተሰኘው ወደ ክርስቶስ ቢቀርብ የተሻለ ነው። አርአያችን ኒቆዲሞስ ባለስልጣን ሳለ ስልጣንን መስጠትም ስልጣንን መቀማትም ል ከሚችለው ከክርስቶስ ፊት ራሱን ዝቅ አድርጎ በትህትና የተገኘ የእስራኤል መምህራቸው አለቃቸው ሆኖ ሳለ ከአማናዊው መምህር ከክርስቶስ ሊማር በትህትና ዝቅ ብሎ በትምህርት የተገኘ ባለጸጋ ሲሆን ጸጋውን በሀብቱን በጠቅላላ ለክርስቶስ እንደ ስጦታ አድርጎ ያቀረበ እውነተኛ ምስክር የሆነ ደግ ቸር የዋህ ትሁት ተማሪ ነውና ከሱ ልንማር ይገባል። በረከቱ ትደረብን።